ለመሪየን ምን ያደርጉታል? ልክ የአላህ ቦታ እስከ መስጠት ደረጃ ጨረቃና ፀሐይን የፈጠረው እርሱ ነው ምናምን የሚሉ የተለያዩ የሆኑ ከስን አስተምር ውጭ የሚያስወጡ ሀሳቦችን ይዘው መጥተዋል። ያንን ሀሳብ ይዘው ሲመጡ ግዴታ ከነዛ መለየት ስላስፈለገ ምን የሚል ተርማ መጡ፣ ሱኒ የሚባል ተርማ መጡ። ሱኒ የሚለው ቃል ሊትራል ተርጓሚው ሱና ከሚለው አረብኛ ቃል ይመጣል። ሱና ብሎ ማለት ደግሞ ምን ማለት ነው ካልን ሱና ማለት መንገድ ማለት ነው። ሰው ሱኒ ነው ሲባል ማለት ነው አንድ ሰው ኢስትራሃን ወይም ደግሞ በእስልምና ረዳድ መሰረት የነቢያችን መሐመድ ሰለላሁ ዐለይሂ ወሰለምን አስተምሮ የሚከተል ማለት ነው። እና ሱኒና ሺዓ ብለው ወደ ትልቅ ሴክት ከፋፈሏቸው። ከዛ ደግሞ ሱኒዎቹ በራሱ የሆነ ሴክት ሴክት ሴክት ሴክት አለው። ይሄ ሁሉ ግን አላህ የጻፈው የመዘገበው ወይ ደግሞ እንዲሆኑ ያለን ሳይሆን የራሳችን የፈጠርናቸው ፈጠራ ውጤቶች ናቸው። እና ሱኒ ሳይሆን ሱኒ የሚለው ሱናን መሰረት ያደረገ ነው የነቢያችን ሀውሰለም መንገድ እንደ ተከተለ ሰው ሱኒ ተብሎ የመጥራት እንትኖች ሂደቶች አሉ እና ያንን አስመልክቶ ነው። አዎ በዚያ አጋጣሚ ሌላ አንድ ጥያቄ መልሽ ሄድረፍ ሰዎች መስለም ከፈለጉ ምን የሆኑ አህባሽ ነው የሚሆኑት ወይስ ምንድን ነው የሚሆኑት የሚል ጥያቄ ደግሞ ያነሳሉ ወገኖቻችን ማለት ነው። ይሄ ኢሪቨደንት የሆነ ጥያቄ ነው፣ ወይም ደግሞ አንድን አካል ከአንድ ሐቅ ከአንድ እውነት እንዲያልፍ ስትፈልጉ የምታስወስዱት ነገር ነው። ለምሳሌ እኛ ኑ፣ ቤት ግቡ፣ እዚህ ቤት ግቡ፣ ና እኔ ቤት ና ልጋብዝህ። ስለ ቤት ስጋ ነው ወይስ ምንድን ነው የምታበላኝ ወይስ ምን ላይ ነው የምታተኘው የሚለው ሀሳብ ሳይሆን የሚቀረው መጀመሪያ ና ግባ ነው። እስቲ ግባና ከዛ በኋላ ዲሳይድ ታደረጋለ። ኢቨን እንደሚባለው ያክል በቃ በጣም ኤግዛጀሬት ያለ በጣም አደገኛ ነገር ካለ ራሱ ግቡ ውስጥ መጀመሪያ ግቡ። ላይ ላይ ለላህ በሉ። ይህንን ዘለበት ያዙ ነገ የቅያማ ቀን ከአላህ ስብሐነሁ ወተዓላ ፊት ስንቆም ስንጠየቅ የምንድንበት የሆነውን ላኢላሃ ኢላላህ የሚለውን ይህን ቃል የያዘው ስለዚህ ቃል ነው ነቢዩላህ ኑህ ዐለይህ ሰላም ሲናገሩ ምንድን አሉት? ልጅ ሆይ አሉ ላኢላሃ ኢላላህ የምትለዋ ቃል በአንድ ሚዛን ተቀምጣ፣ በተመሳሳይ ደረጃ ደግሞ ሰማይና ምድር በአንድ ሚዛን ብትቀመጥ ኖሮ ለረጃሐት ብሂነ ላኢላሃ ኢላላህ ላኢላሃ ኢላላህ የሚለው ቃል ያመዝንበት ነበረ ብለው ያስቀምጥ። ከቃሉ ክብደት ከቃሉ ጥንካሬ አንፃር ማለት ነው። እና ያንን መሰረት አድርጎ መጀመሪያ እስቲ ሻሃዳችሁን ያዙ። እንደዚህ አንዳንዴ አንዴ እንትን ለማለት አትሞክሩ። ምንድነው የሚባለው፣ ሰዎችን ከእውነት መንገድ ለማራቅ የተለያዩ የሆኑ እንደዚህ አይነት ስታይሎችን ይጠቀማሉና አያዋጣም። እባካችሁ በተለይ እኛ ሙስሊሞች ጋር እንደዚህ አይነት ነገር አያዋጣም እላቸዋለሁ ማለት ነው። ኦኬ፣ አህባሽ ምን ማለት ነው? አህባሽ በዛው አንዴ አብራራልኝ። አህባሽ ወደዛም። ኦኬ፣ ስለዚህ ሁሉ አንድ አዳምጡኝና አንድ አዳምጡኝ ደቂቃ ስጡኝ። አዳምጡኝና ስለሙሉ እስልምና ሴክቶች ላውራችሁ በቃ ሴክቶቹ ሐሳቡ ምን እንደሆነ ላውራችሁ፣ ግን በደንብ ረጋ ብላችሁ አዳምጡ። ለምሳሌ አቡበከር እዚህ ጋር አለ አቡበከር ጓል መቀሌን፣ አንተነህን፣ አቡኪን እና ዱንያን ትምህርት ያስተምራቸዋል ከዛ ሲያስተምራቸው እነዛ ምን ተብሎ ይጠራሉ? አወከርዮች ብሎ ይጠሯቸዋል። አቡበከርዮች የአወከር ተከታዮች እንደማለት ነው። ከዛ ጓል መቀሌ ትመጣና አዴ አወከር እዚህ ጋር ተሳስቷል፣ እኔ ከአወከር ጋር አይደለሁም፣ ስለዚህ በቃ የራስ የሆነ አስተምሩ ይዤ እመጣለሁ ብላ ደግሞ ተወጣና የራሷ የሆነ ተማሪዎች ይኖራታል። ከዛ ደግሞ ጓልዮች ተብላ ትጠራለች። አንተንም በተመሳሳይ ደረጃ እንደዚያ ያደርጋል። ከዛ አንተንዮች በቃ ዲስ ኦላቦት እንደዚህ ነው፣ አብዛኛው ማለት ነው። ከዛ ወደ ሴክቶቹ ደግሞ እንምጣ። ማናቸው ሴክቶቹ፣ ምንድነው ሐሳባቸው፣ ልዩነቱ ምንድነው የሚለው ላይ እንምጣ። የትኛውም ሴክት የትኛውም ሴክት ሴክት ብለን የምንይዛቸው ይዛቸው ማለት ነው የትኛውም ሴክቶች የአላህን ስብሃነ ወተዓላ አንድነት አይሽሩም፣ ኤክሴፕት ካዲያን ብለን የምንጠራቸው አህመድዮች ብለን የምንጠራቸው። ዴ አር ኦልሞስት ሴክቶች አይደሉም፣ የመስልምና ኩፋሮች ናቸው፣ እነሱ በአላህ ይካዱ ናቸው። ከዛው ውጭ ያሉት በአላህ ስብሃነ ወተዓላ አንድነት የሚከራከር የለም። አላህ አንድ ነው ወይ ብትሉት ሙስሊሙም አዎ፣ አህባሹም አዎ። የትኛውም አካል አላህ አንድ መሆኑን አይከራከርም። ኢቨን ኢፍ ሺዓን ጨምሮ ማለት ነው። የተወሰኑት ካልቀሩ አላህ አንድ መሆኑን አይከራከሩም። ሶ ዲቫይን የሆነው ነገር ላይ ችግር የለብንም ማለት ነው። ልዩነቱ የሚመጣው ምንድን ነው ከተባለ እንዴት ላይ ነው፣ ወይም ከይፍያ ላይ ነው። ለምሳሌ አምላክን ዲስክራይብ ስናረገው እኛ ምን እንላለን? ጭንቅላታችን የፈጠረን ፈጣሪ መፍጠር ከቻለ ፍጡሩ ጭንቅላት ይህንን ነገር በደንብ ያዙት። ፍጡሩ ጭንቅላት የፈጠረን ፈጣሪ መፍጠር ከቻለ ፈጣሪ ራሱ ምን ሊሆን ነው? የተፈጠረ ፍጡር ሊሆን ነው ማለት ነው። ስለዚህ አንድ ቃዒዳ ከታች ትጽፉልኛላችሁ። የተፈጠረ ፍጡር የፈጠረን ፈጣሪ ሊፈጥር አይችልም ብለን እናምናለን እኛ። ይሄ የነቢያችን ሰለም መንገድ ትክክለኛ እንከተላለን የምንል ሙስሊሞች ምንድነው የምንለው? የተፈጠረ ፍጡር የፈጠረን ፈጣሪ ሊፈጥር አይችልም ብለን እናምናለን። ስለዚህ ምንም አይነት ሎጂካል የሆኑ አንሰሮች ሲመጡ እነዛ ሎጂካል አንሰሮች በቻልነው መጠን ልንመልስ እንሞክርና አይ ሎጂካሊ ልናብራራው ስላልቻልን ያ ነገር ስህተት ነው ልንለው አንችል። ስለዚህም ሎጂካል የሆነ መልስ ደግሞ አለ። ስለዚህ የተፈጠረ ፍጡር ወይም ደግሞ የተፈጠረ አይምሮ የፈጠረን ፈጣሪ ሊሰራ አይችልም ብለን እናምናለን። አንደኛው ልዩነታችን ይሄ ነው። ስለዚህ በሀሳብ ደረጃ ሲያመጡልን አላህ ሱብሓነሁ ወ ከሰባት ሰማያ አላህ ስ ከዓርሽ በላይ ነው። ኦኬ አላህ ወደ ይወርዳል ወይ ሲባል አዎ በሀዲስ ላይ ይወርዳል ተብሏል እንላለን። ከዛ ሎጂካል የሆነ ነገር ያመጣሉ። ይሄ ስህተት ነው፣ ይሄ ስህተት ነው። እንዴት እንደዚህ ትላላችሁ? አላህ ይወርዳል ከተባለ የሆነ ነገር ከሱ በላይ ሊሆን ነው ምናምን ይባል። ሎጂካል ነገር ይመጣል። እኛ ደግሞ ያንን ምን እንላለን? አይ ይሄ አይምሯችሁ ነው የተፈጠረ ፍጡር ነው። የተፈጠረ ፍጡር አምላክን ሊገድብ አይችልም ብለን እናምናለን። አንደኛው ልዩነታችን ይሄ። ሁለተኛ የአላህ ስ ባህሪያት ጋር በተገናኘ አላህ ባህሪያት አሉት፣ የራሱ የሆኑ ስሞች አሉት፣ የራሱ የሆኑ ሂደቱ እንትኖች አሉት ብለን እናምናለን። እና ያ አላህን ባህሪያት ያለ ምንም ማቃለል ባህሪያቶቹን ውድቅ አናደርግም፣ ስንነገር ደግሞ ባህሪያቶቹን አናመሳስልም። ለምሳሌ አላህ ሱብሃነሁ ተዓላ ቁርአን ላይ ሊማ ኸለቅቱ ቤደዬ ይላል። አዳምን በእጆቹ ነው የፈጠርኩት ይላል። ኦኬ አዳምን በእጆቹ ነው የፈጠርከው ሲባል አእምሯችን ላይ የሚመጣ የፍጡር ስዕል አለ አይደለ? ያ የፍጡር ስዕል ጣዖት ነው

መለኮታዊ እጅ ነው ብለን እናምናለን። አይ እጅ የሚለው እኮ ከአላህ ጋር ይሄድም ምናምን ብለን ደግሞ አናዋድቅም። ማለት እጅ ማለት እንደዚህ ነው ምናምን የሚል ፍልስፍና ነውስጥ አንደኛ ከአብዛኛው ሴክቶች ጋር እንትን የሚለን ያለን ልዩነት ያ ነው። ይሄ ሞራቦት ብዙ እንትን ባሌለው ጉዳይ ላይ ምንድን ነው ብዙ ችግር ባያመጣው ሂደቶች ላይ ያለን ሴክት ነው ያለን ልዩነት ነው። በተመሳሳይ ደረጃ ለምሳሌ ከሺዓዎች ጋር አሁን ይሄ በሱና አቋም ውስጥ ያሉት ጋር ያለ ልዩነት በቃ ከሞላ ጎደል ይሄ ነው። እሺ ከዚህ በላይ እንትን የለንም። በሺዓዎች ደረጃ ደግሞ ስንሄድ ሺዓ ማለት አብዛኛው አሁን በኢራን አካባቢ የመሳሰሉ ቦታዎች ላይ ያሉ ናቸው። ሰው እነዛ ሺዓ ብለን የምንጠራቸው ለምሳሌ ሱረቱ ሳፋት ምዕራፍ 37 ቁጥር 83 ላይ ኢብራሂም በእርግጥ ከተከታዮች ነበር ይላል አላህ ሶ። ተከታይ ለሚለው የገባው የአረብኛ ቃል ሺዓ የሚል ነው። ሺዓ ማለት ተከታይ ማለት ነው። እና ሺዓዎች እራሱ እንዴት ነው የጀመሩት? ስንል የዚህ መንገድ ዋነኛ ጀማሪ አብደላህ ብን ሰበ ተብሎ የሚጠራ ግለሰብ አብደላህ እብን ሰበ ተብሎ የሚጠራ ግለሰብ ምንድን ነው ችግሩ ምንድን ነው የሚሰራው ከተባለ ኢቨን አይሁዳዊ ነበረ። ከዛ በኋላ በሆነ ስሜት አይ እኔ ሙስሊም ሆናለሁ ብሎ መጣ። ያም ሙስሊም መሆኑ አልታመነም። ከዛ በኋላ ምን ማድረግ ጀመረ? አልይ የሚባለውን የነቢያችን ሰለም ቤተሰብን ነቢይ ነው አሊ ረላሁ አንሁ አምላክ ነው ብሎ መስበክ ጀመረ። የሺዓ አጀማመር እንደዚህ ነው። እሱ አብደላ ብን ሰባ ይህንን ሲያደርግ ዓሊ ረዲየላሁ አንሁ ዘመን እሱ ይሰማል። ይህንን ሰው ይሰበስብና በእሳት ያቃጥላቸዋል። እንደዚህ ያደረጉ ሰዎች በሐዲስ ደረጃ ደግሞ ላይ ዓዘብ ላይ ዓዘብ ቢናር ኢላ ረቡና፣ በእሳት ከዛ ከእሳት ባለቤት የእሳት አምላክ ከሆኑ አላህ በስተቀር ማንም አይቀጣም የሚል ሐዲስ አለ። ሰው ይህንን ሲያ ያያቸዋል። የሰውዬ ይህንን ነገር አቃጠለ ማለት አምላክ ነው ማለት ነው። ስለዚህ አምላክ ስለሆነ ነው እነዚህ ሰዎች ያቃጠላቸው ብሎ ሹብሃ አንስቶ ሺዓ የሚባለውን ሴክት ለመፍጠር በቆ ሺዓዎች በራሳቸው ዘይድያ ምንላቸዋሉ ሰብያ ብለን የምንጠራቸው አሉ፣ አልቀራሚጣ ብለን የምንጠራቸው አሉ፣ ኢብን እስማኤልያ ብለን የምንጠራቸው አሉ። በጣም ብዙ ሴክቶች አሉ እና እነዛ ሙሉ በሙሉ ስህተቶች ናቸው። ለምሳሌ ዘይድያ ብለን የምንጠራቸው የሺዓ ቡድኖች ዘይድ እብን ዓሊ እብን ሑሴይን ዘይን አልዓቢዲን ተብሎ የሚጠራው የዓሊ የልጅ ልጅ የሆነው ያ እሱን መሰረት በማድረግ ነው። እና እነሱ ራሳቸው ራፊዳ ተብሎ ይከፈላሉ። ራፊዳ ብለን ደግሞ የምንጠራቸው ወይ ደግሞ ረዋፊዳ ብለን የምንጠራቸው ሙሉ በሙሉ ሁወይሚን ተብሎ የሚጠራን አንድን ዓሊም የሚከተሉ ናቸው። እና ሁወይሚን የሚባለው ዓሊም ምን ብሎ ያምናል? አላህ ኢቭን በቃ አላህን በምን አይነት መንገድ እያዋረደ እንደሚገልጽ ማለት ነው። እነዚህ ሙሉ ሙሉ በሙሉ ካፊር ብለን የምንጠራቸው ናቸው። አሰብ እያምለው ብለው የምንጠራቸው ልክ እንዳልኳቸው አብደላ ብን ሰባ ተከታዮች ናቸው። አሊ ረላሁ ዐንሁ አምላክ ነው ብሎ ያምናል። ፀሐይ በዚህ እጁ፣ ጨረቃን በዚህ እጁ አሊ ረላሁ ዐንሁ ይይዛል ብሎ ያምናል። አልከሳይያ ብለን የምንጠራቸውን በተመሳሳይ ደረጃ እነ ሙክታር ብኑ ዓሊ አልሰቀፊን የመሳሰሉ አካላቶችን በጣም ከልቅ ከልቅ በላይ በሆነ ሁኔታ ከፍ በማድረግ የሚታወቁ ናቸው። አልቀራሚጣ፣ እስማዒልያ፣ አለዊያ እነዚህ ሁሉ የሺዓ ሴክቶች ናቸው። የሰው ልጅ አእምሮ ውጤቶች ናቸው። ሙሉ በሙሉ ግን ስህተቶች ናቸው። እኛ ስለ እነዚህ አካላቶች ምንድን ነው ምንለው ከተባለ አብዛኛው እነዚህ አካላቶች ስህተታቸው ሰሃቦችን ይሰርባሉ። ሰሃቦች ውሸታም ነበሩ ይላሉ። ሰሃቦች ትክክል አልሰሩም ይላሉ። በቁርአንም ሆነ በሐዲስ እነዛን ሰሃቦች መናፍቃን ናቸው አስመሳይ ናቸው የሚለውን ዘገባ የሚናገር አካል ካፊር ነው። በቃ ካፊር ነው። እነዚህ አካላቶች ማለት ነው። ግን ከሺዓ ውስጥ የራሳቸው ሙስሊም የሆኑ አሉ። ኦኬ። ሺዓዎችን አስመልክቶ ምን ተባለ ስንል ለምሳሌ ሚንሃጅ ሱና ቮሊም 21 ቁጥር 120 ላይ ሼኹል ኢስላም ኢብን ተይሚያ ረሕመቱላሂ ዓለይህ እነዚህን አስመልክቶ ብለው ያስቀመጡት ራፊዳዎች የአይሁድ አህዮች ናቸው፣ አይሁድን የሚከተሉ አካላቶች ናቸው እና በእያንዳንዱ ፈተና የነዚህ የራፊዳ ብለን የምንጠራቸው አካላቶች ችግር አለ። እነሱ ሁሌ ይከሰታሉ፣ እዛ ሁሌ ችግር ይፈጥራሉ ብለው ነው ያስቀምጠ ሶ እነዚህ አካላቶች ምንድን ናቸው? ራፊዳ የምንላቸው ሙስሊም ናቸው ወይስ ክርስታን ናቸው በሚል ወይስ ከእስልምና ውጭ ናቸው ሲባል ለዛ ጥያቄ የሚያስቀምጡት ነገር ምንድን ነው? ሴክቶቹ ይለያያሉ። ግን እንደ ሴክቱ እንትና ካፊር ነው፣ እንትና ሙስሊም ነው ብለን ልንናገር እንችላለን። ይሄ ሺዓን አስመልክቶ ሲምፕሊ የተናገርነው ነው። አይ ቲንክ ቴሌግራም ኦኬ፣ ቴሌግራሚን አትቡኪ 1453 ላይ እንትኑን መመልከት ትችላላቸው። ስለ ሺዓ እንዲጻፍኩት በጣም ረጅም አርቲክል አለ። በጣም ረጅም ነው። ያን ረጅም አርቲክል መመልከት ትችላላቸው። ይህ በሺዓዎች ጉዳይ ነው። ሌላው በሴክት ደረጃ ትልቅ ተከታይ አላቸው ያው ኢምንትም ቢሆኑ በሚፈጥሩት ነገር ተከታይ አላቸው ብለን የሚነሱት እንትኖች፣ ካልተሳሳትኩኝ ቃዲያን ተብለው የሚጠሩ ናቸው። ቃዲያን ተብሎ የሚጠሩ ወይም ደግሞ አህመድዮች ተብሎ የሚጠሩ የሚርዛ ጉላ አህመድ ተከታዮች ናቸው። እነዚ የሚርዛ ጉላ አህመድ ተከታዮች አሁንም ሙሉ በሙሉ ካፊሮች ናቸው። ሙሉ በሙሉ ነው የምላችሁ። ሙሉ በሙሉ የቃዲያንን አስተሳሰብ የሚርዛ ጉላ አህመድን አስተሳሰብ የሚያስቡ ሰዎች ካፊሮች ናቸው የሚለውን ነገር አስቀምጥላቸዋል። በመጀመሪያ ደረጃ ስለ ሚርዛ ጉላ አህመድ አንዳንድ ነገራቶችን እናንሳ። ሚርዛ ጉላ አህመድ የሚባለው ግለሰብ ዋና ምንጩ ከሞንጎሊያን ኢምፓየር ነው። ከሞንጎል ኢምፓየር ነው የመነጫው። የሞንጎል ኢምፓየር ብለን የምንጠራው የጂንጊዝ ካህን ያቋቋመው አጠቃላይ በጣም በከፍተኛ ደረጃ ሀገርን ሲያሸብር የነበረ ኢምፓየር ነው እና ሀጂ ባርላስ የተሰኙ ከኪሽኑ ከሁለት መቶ ዓመታትን የመራው የባርላስ ኢምፓየር ከዛ ዘመድ ከዛ ቤተሰብ ወደ ወረታቸው ሄደ ነው ባርላስ ኢምፓየር የምንላቸው ወደ ማን ይመለሳሉ? ወደ ሞንጎል ሞንጎሎች ወደ ማን ይመለሳሉ? ወደ ቱርክ ይመለሳሉ ማለት ነው። እና ያ ነው። ይህ ሚርዛ ጉላም የሚሰኘው ግለሰብ የሚገርም ነገር አለ። የሚያነሱት ነገር ማለት ነው። ሚርዛ ጉላ አህመድ በዲሴንድ ያደረገው በእድሜ ደረጃ ስንቁጥር ማለት ነው። በደንብ አርጋቸው አዳምጡት። ይሄን ሪከርድም ብታደርጉት ደስ ይለኛል። ፕሮግራም ራሱ ይያዝ ተብሎ አልተመቸኝም። ለዛ ነውና ዛሬ ግን አልহামዱሊላህ ሐሳቡን እናነሳውለን እና ምን ብለው ያስባሉ መሰላችሁ ስለ ሚርዛን ጉላ አህመድ አኮርዲ ክቱ ዘ ሰላም ብለው ነው የሚቀሩት ወዝ ቦን ኢን ዘ አዳም ብለ ያስቀምጣል አዳም ከአዳም በኋላ ከ6000 ዓመት በኋላ ነው የመጣው ብለ ያምናል እና ምንድነው ይሄ ሲባሉ ይሄ ራሱ ፕሮፌሲ ተነግሮለት ነበረ ተብሎ ተነግሮለት ነበረ ብለው ነው የሚሞክቱት ላይፍ ኦፍ አህመድ የሚለው መጽፍ ላይ መመልከት ትችላላችሁ ገጽ 34 ላይ መመልከት ትችላላችሁ። ስለዚህ ግለሰብ የሚያወሩት ማለት ነው።